የቀነኒ አባት ለኢትዮጵያውያን ውጪም ላሉትም ጥሪ አቅርቧል። እሳቸው የልጄን ደም ፊቲ ማግኘት አለበት፣ ትብብር እንድታደርጉኝ በማለትም ነው ጥሪን ያስተላለፉት። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ። በሀገር ውስጥ ባልተጠበቀ ጊዜና ሰዓት የሞዴል ቀነኒ አዱኛ እልፈት በርካታ ኢትዮጵያኖችን እምባራጭቷል። የበርካቶችንም ልብ ሰብረዋል። ምክንያቱም በዚህ ደረጃ እንዴት ቀነኒ ድንገት ባልታሰበ ጊዜና ሰዓት ባማረ በውበቷ በዚህ ቁመናዋ እንዴት ሞት ገጠማት በማለትም ነው በርካቶችም እየገለጹ ያሉት። ቀነኒ አዱኛ አባት እንደምሉት ከሆነ ልጄን ካጠገቤ ለማራቅ አልፈልግም ነበር። የዩኒቨርስቲ እድል አግኝታ ወደ አርባ ምንጭ ዩኒቨርሲቲ ለመከታተል ስትጠር ነበር ከአጠገቤ የተለየችው። ከዛ መልስ በኋላ ወደ አንዱ አለም ጎሳ መጣች በማለትም ነው የገለጹት። ልጄ እንደዚህ ወጥታ መቅረቷን ባቅ ኖሮ መች አጠገቤ እለያት ነበር በማለት ቅብር ስነ ስርዓቷ ላይ መናገራቸው የምታወስ ነው። ዛሬም ጥሪ አቅርቧል። አርቲስት አንዱ አለም ጎሳና ቀነኒ አዱኛ ከአርባ ምንጭ ዩኒቨርሲቲ በኢንጂነሪንግ ትምህርት ከተመረቀች በኋላ ከአንዱ አለም ጎሳ ጋር ግንኙነት የጀመራቸው አርቲስት አንዱ አለም ጎሳ በተለይ በዘፈኖቹ በተለይ አዲስ አበባ የሚለው ዘፈኑ በህዝብ ዘንድ ከፍተኛ ተደማጭነትና እውቅና ሊያገኝ ችሏል። በህዝብ ዘንድም አንዷለም ጎሳ በጣም ተቀባይነት ያገኘው ዘፈኖችን በቅርቡ አያንቱ በሚለው አልቢሙም ይዞ መምጣቱም የሚታወስ ነው። እንደ ጉድ እየተደመጠ ያለው ፈርቀዳጅ ከኦሮሞ አርቲስቶች መካከል ከአርቲስት ታጫሉ ሁንዴሳ ህልፈት በኋላ የተቀሰሰው ብኖር አንዷለም ጎሳ ነው ቢባል የማይካድ ሃቅና እውነታ እንደሆነ ጨመረም ነው። በተለይ በታሪካዊ ዙሪያ በመስበንም በጣም ልዩ በተከሸነ ድምፁ በርካቶችን ቀልብ የሳበ አማርኛ፣ ኦሮምኛ፣ ትግርኛ ሁሉም ቋንቋ ተናጋሪ በጣም ተመስጦ የሚያደምጥ አልፎም ጎረቤት ሀገር እስከ ኬንያ ድረስ የተለያዩ የዓለማችን ክፍልም የሚደመጥ ስራዎችን ሰርቷለም አሁንም እየሰራ ነበር። ታዲያ በጣም የሚያሳዝን ሁኔታ ባለቤቱ ማለፍ በርካቶችን አስደንግጧል። የቀነኒ አዱኛ ህልፈት ምንድን ነው የተፈጠረው? በማለት ነው በርካቶችም የጠየቁት የቀነኒ አዱኛን መጀመሪያ ቀን ወደ አሁኑ ከፎቅ ወድቃ ተፈጥፈጣ ሞተች በማለትም ማኅበራዊ ሚዲያ ላይ ሲያሰራጩ ነበር። ዳሩ እንደዛ ወይስ ምንድን ነው በርካቶች እየጠየቁ ያሉት በአሟሟቷ ዙሪያ በርካታ መረጃዎች እየወጡ እንደሚገኙ ጨምረም። በጣም በሚያሳዝን ሁኔታ የቀነኒ አዱኛ ህልፈት ራሷን አጥፍታ ይሁን ወይስ አንዱ ዓለም አለበት ወይስ በምን ምክንያት ነው በሰው እጅ የሞተችው በማለትም ነው በርካቶች ጥያቄዎቻቸውን እያነሱ ያሉት። እውነታው የቱ ጋ ነው? በርካቶችም የገለጹ ያሉት ልጅቷ ነጌ ልደቴ ብላ ቤቴ ገብቷለች ፎቶም ተነስታለች፣ ብሏል ወንዴክስ ስቱዲዮ። እንደምታወቀው ኢትዮጵያ ውስጥ የማያውቀው ያን ስቱዲዮ የለም ማለት ይቻላል። ምክንያቱም ከታዋቂ ፎቶ ጀርባ የሱ ስም ወይም አድራሻ እንዳለ ጭምርም የታወቀ ነው። ወንዴክስ ስቱዲዮም ብለው በአሁን ሰዓት ኢትዮጵያ ውስጥ ካሉት ታዋቂ ሰዎች ፎቶ ላይ እንደማይጠፋ ጭምርም ነው። በሰዓቱ ለልደቷ ተዘጋጅታ ደስተኛ ነበረች። ፎቶን ደግሞ እንደተለመደው በደንብ አድርጌ ነበር ያነሳዋት። ከዛም ደግሞ ቪዲዮ ማስረጃም አለኝ በማለትም ነው እሱ። ታዲያ ያዘን መግለጫን በዛ መልኩ ስገልጽ አንተ ለምን እንደዚህ ትላለ በማለትም እውነታውን ለመሸፋፈን ሞክሮት እሱ ላይ ጫና ለመፍጠር ሞክሩ። በማለትም በርካቶችም በቁጣ እንዴት ልጁን ለማስፈራራ ተሞክሩ በማለት ቁጣ መቀስቀሳቸው ማለታቸውም የምታወስ ነው። ታዲያስ የአርቲስት አንዱ አለም ጎሳ እውነት አይቶ ጋር ነው? እውነት አርቲስት አንዱ አለም ጎሳ ገሏት ወይስ ቀነኒ ራሷን አጥፍታ? በማለትም ነው በርካቶቹ ሀሳባቸውን እያነሱ ያሉት አርቲስት አንዱ አለም ጎሳ ወደ አሁኑ ቀነኒ አዱኛ ህይወቷ ካለፈ በኋላ በጸጥታ ኃይሎች ተይዞ መወሰዱ የሚታወስ ነው። ቀብር ስነ ስርዓቷ ላይም በጸጥታ ኃይሎች ታጅቦ ነበር። በቅርቡም የፍርድ ቤት ሂደቱን በማስመልከት ይዘንላችሁ እንደመጣ ነው። ፖሊስ ተጨማሪ 14 ቀን ምርመራ ይፈቀድልኝ፣ ከእስር ቤት እንዳይወጣ ማስረጃዎችን ሊያጠፋብኝ ይችላል፣ በማለትም ሙግት ማቅረቡም የሚታወስ ነው። ቀነኒ አዱኛ የኋላ ኋላ የወጡት መረጃዎችም ምንጣፉ የተገኘበት በደም የተነከረ ነው በማለትም በርካቶችም እየገለጹ ናቸው። ታዲያስ እውነታው የቱ ጋ ነው? በሌላ በኩል ደግሞ አርቲስት አንዱ አለም ጎሳ በጣም ተጽዕኖ ፈጣሪ አርቲስት ስለሆነ እሱ ላይ ጥላሸት ለመቀባት እሱን እስር ቤት አስገብቶ የኦሮሞ ድምፅ እንዳይሰማ ለማስደረግ ነው በማለትም ሀሳባቸውን የሚያነሱም አልጠፉም። ታዲያስ ለልጃቸው ፊቲ አባትዮ ደግሞ እየተማጸኑ ይገኛሉ። ከልጄ እልፈት ጀርባ የሰው እጅ አለበት በማለትም ነው ሌሎችም እየገለጹ ያሉት። ራሷን አጠፋች ካላጠፋችም በሰው እጅ ብትሞትም ያው አንዷለም ተጠያቂ ነው። ምክንያቱም ለራሷን ለማጥፋት ምክንያትም የሚሆነው አንዱዓለም ነው በማለትም ሀሳባቸውን የሚያነሱም አልጠፉም። ታዲያ እውነታዊ የቱካ ነው በማለት በርካቶችም የገለጹ ናቸው። የቀነኒ አባት አዱኛ ዋቆ እኔ ከዚህ በፊት ከአንዱዓለም ጋር ቀለበት አስራለች የሚባለውን ነገርም አስተባብሏል። ምክንያቱም ልጄን በደንብ አውቃታለሁ፣ ያለ ሽምግልና በፍጹም የቀለበት ስነ ስርዓት እኔን ሳታስፈቅድ፣ ለቤተሰቦቿ ሳታሳውቅ አታረግም በማለትም ነው የገለጹት። በስላሴ ቤተ ክርስቲያን ቀብር ስነ ስርዓትም ላይ ስለ ልጃቸው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 እውነታውን ለመሸፋፈን እኔን አንዳንዶች ደውሎ የማይገባ ነገርን እየተናገሩ ናቸው። እኔን ለማስፈራራት ፊትን ለማስቀረት ለማፈን እየሞከሩ ናቸው። የልጄን ደም እውነታውን እፈልጋሉ በማለትም አባትየው እኔ ወደ ኋላ ልልም በማለትም ጥሪ ለኢትዮጵያውያን በውጭ ሀገርም ለሚኖሩት ለትውልድ ኢትዮጵያውያን አስተላልፈዋል። አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን እስከ እስከሳነ የደሜ የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እውነታው የቱጋ ነው ፊቲስ ቀነኒ ራሷን አጥፍታ ይሁን ወይስ በሰው እጅ ሞታ ይሁን እውነት እስከ ህልፈቷ ጀርባ አንዱ አለም ጎሳ አለ ወይ ለምሉት በርካቶችም ጥያቄ እያነሱና የበርካቶች ክርክር መንስኤም ነው። አንዱ አለም ጎሳ በአሁን ሰዓት እስር ቤት እንደሚገኝ ጭምርም ነው የ14 ቀን ፍቃድ ላይም በዋስ እንዳይወጣ ተከልክሏል። ፖሊስ ከፍተኛ ሙግት በማድረግም ፍርድ ቤቱ በዋስ እንዳይለቀቅ እንዳደረገ ጭምርም የወጡት መረጃዎች ያሳያሉ። አርቲስት አንዱአለም ጎሳ ብዙ የህይወት ውጣውረድን ያለፈ በእሳት የተፈተነ ወርቅ ነው በማለት በርካቶችም ስለሰስ ገልጹት ምክንያቱም ለሙዚቃ ያለው ካለበት አላማ በጣም በሚገርም ሁኔታ ያን ሁላ ፈተና ተቋቁሞ ጋሪም እየሰራ ብዙ ፈተናዎችን ካለፈ በኋላ የተለያዩ ውድድሮች ላይም ተወዳድሮ ከወደቀ በኋላ ተስፋ ሳይቆርጥ የኋላ ኋላ የመጣ ድምፃዊ፣ በጣም የሚገርም ብቃት ማሳየት ላይ እንዳለበት ጭምርም ነው በርካቶችም የገለጹ ያሉት። አያንቱ ዘምለውን አልበሙ በጣም በሚገርም ሁኔታ በከፍተኛ ሁኔታ በኢትዮጵያ ህዝብ ተደማጭነት እያገኛለው፣ በትራክ ብቻ በሚሊዮኖች ተመልካች እያገኛለ ድምፃዊ እንደሆነ ጭምር ነው። ታዲያስ በርካቶች እየገለጹ ያሉት በከፊል አንዱ አለም እውነት ከገደለ አንዳንድ ሰው ዝነኝነቱን ተጠቅመው መከራ ነው ጥጋቡ፣ በማለትም ስገልጾም በሌላ በኩል ደግሞ አይ አንዱዓለም እንደዚህ አይነት ባህሪ የለበትም፣ መልካም ነው፣ ትሁት ነው፣ በቅርብ ደግሞ እኛ እናቋለን፣ በፍጹም እንደዚህ አያደርግም፣ በማለትም የምከራከሩትም አልጠፉም። በአሁን ሰዓት እውነታው የቱጋ ነው? ፊቲ የቱጋ ነው? የቀነኒ አባት የልጅን ደም እውነት እፈልጋለሁ በማለትም በአደባባይም እየተማጸኑ ይገኛሉ። አቶ አዱኛ ዋቆ የቱጋ ነው ፊቲ የቱ ጋን እውነታ እያሉ እየተማጸኑ እንደሚገኙ ጭምርም የወጡት መረጃዎችን በማስመልከትም አሁን የደረሱን መረጃዎችን በማስመልከት የቀነኒ አባት ተማጽነው በማስመልከትም ነው ለእናንተ ይዝንላቸው የመጣ ነው። አብሬያቸው ቆየሁት። ሚኪነኝ ከሚኪታ ብርንፎ። ይህንን ቻናል ሳብስክራይብ በማድረግ ቤተሰብ የሆኑ ሚኪያስነኝ አብሬያቸው ቆየሁት። ሰላም ቆዩልኝ።